አሰልጣኝ ታገሱ ያው በጨዋታው ተሸንፏቸዋል እንደ ነበር ጨዋታው እንቅስቃሴ ከሌላው እችን ሁለት ጨዋታዎች ወደ ጎል የምንሄድበት ነገር ጥሩ ነው። ያው ከጎል ከማግባት ውጪ የፈጠርናቸው ኦፖርቹኒቲዎች አሉ። መጥፎ አይደለም። ያው ሁሌ ስትሸነፍ ያው ነጥቡ የሚያስቀምጥ ቦታ አለ፣ ግን ከልጆቹ የከፈሉት ነገር አለ። ያው ገና 15 ጨዋታዎች አሉ። ይሄ ነገርን እያሳደጉ መሄድ ነው። በአንድ ወር ውስጥ ሶስተኛ ጊዜ ሲያሸንፋቸው መድን የጠነከረባቸው ምንድነው የከበዳቸው ነገር? ያው አንዳንዴ መሪ ስትሆን ያው መሪ ቲም ሁሌ ያው ኮንፊደንሱ ከፍ ያለ ነው፣ እና ጥንካሬ የራሱ የሆነ ጥንካሬ አለ። መድን ምንም ጥርጥር የለው ጥሩ ቲም ነው። ግን ከዛ በላይ ግን ዛሬ ውጤቱ ይገባናል ብዬ አላስብም፣ እና አንዳንዴ እንደዚህ አይነት ነገሮች ይከሰታሉ። ሶስት ለው እንዳልቀው በአንድ ወር ውስጥ ያገኘ ግን አብዛኞቹ ጎሎች የሚገቡት በራሳችን ስህተት ነው እንጂ ይህ የምትለው ታክቲካል የሆነ ነገር አለ። ያው እንዳልከው ይህን ሁለተኛው ዙር ከመጣ በሁለቱ ጨዋታዎች ላይ ዛሬ ሽንፈት ቢኖርም እድገቶች፣ ለውጦች እንዳሉ ያሳያል ማለት ከዚህ ከዚህ ከዚህ አዳማ ከመጣችሁ በኋላ የተቸገራችሁ ነው ያላችሁት እና ከዚህ ችግር ለመውጣት ምን ታስባለሁ? ያው ምንም እንትን የለውም። በተቻለ መጠን ዛሬም እንደምታየው አንድ አዲስ ልጅ ያመተናል? ያው ጨዋታዎቹ በየሶስት ቀኑ በየአራት ቀኑ ስለሚሆኑ ያው መተካካት ይፈልጋሉ። ና ለእነሱ የሚሆኑ በሚቀጥሉት ጨዋታዎች ሁለትና ሶስት ልጆችን ወደ ቲማችን ለማስገባት እንሞክራለን። በጉዳትም ያሉት ልጆች እነሱም ይነሳሉ ብዬ አስባለው። ና እስኳዳችንን በተቻለ መጠን ዴብዙን ያው ሰፋ ማድረግ ነው። ሌላ ብዙ እንትን የለውም፣ ግን የሚያድግ ነገር ስላየው ዛሬ በሽንፈት ቢኖርም ብዙ አልተከፈለም። አመሰግናለሁ።